እኔም እምነት የለኝም። እኔ ሃይማኖት የለኝም እና እስልምና ምንድን ነው? ኢስላም ባልሆን አልድንም። አዳምጠኝና ለመለሰለ ጥያቄ ገብት ነው። የምንድንበት መንገድ አምላክ ራሱ ነው የሚያውቀውና ያንን መንገድ ሊያሳየን ሊመራን የሚገባው የመጀመሪያው ሰው እንደሚታወቀው አዳም የሚባል ሰው አለ። ከእርሱ ጋር ሆዋን አለች። ወደ ምድር የወረዱ እንደሆኑ እነሱም ከሰማይ እናምናለን። የዛኔ በሚያወርዳቸው ጊዜ የሚድኑበትን መንገድ አምላክ አሳውቋቸዋል። ያ መንገድ ምንድነው ነው አምላክ ራሱ የተናገራቸው ቁልናህቢጡ ሚንሃ ጀሚዓን ይላል። በል ሁላችሁም ከሰማይ ወደ ምድር ውረዱ አልኳቸው ይላል። ከዚያ የሚድኑበትን መንገድ ነገራቸው። ያም ለሰው ልጆች ሁሉ መዳኛ መንገድ እንደሆነም ተናገረ። ምን አላቸው? ፈኢማ የእትየነኩም ምኒ ሁደን ፈመን ተቢዐ ሁዳየ ፈላ ከውፉን ዓለይህም ወላሁም የሕዘኑን አለ። ከእኔ የሆነ አንድ ቅኑ መንገድ ይመጣላችኋል አላቸው። ያን ቅኑ መንገዴን የተከተለ ሰው እርሱ ነው ሚድ ነው። በዚያ ሰው ላይ ምንም አይነት ፍርሃትና ሐዘን አይገጥመውም በሁለቱም አለ። ወለዚነ ከፈሩ ወከዘቡ አያቲን አለ። እነዚያ ግን ያን ቅኑ መንገዴን በእናንተ ላይ የማወርደውን ቅኑ መንገዴን የሚክዱ ከአንተም ከዘሮችህም አለው አዳነው ኡላኢካ አስሐቡና ናር እነዚህ የእሳት ሰዎች ናቸው አሉ የገሃነም ሰዎች ናቸው፣ የሲኦል ሰዎች ናቸው። ሁም ፊሃ ኸሊዱን እነርሱም በእርሷ ውስጥ ዘውታሪዎች ይሆናሉ አ የሚድኑበትን መንገድ ብቸኛውን መንገድ ነግሯቸዋል። አምላክ በነቢያቱም ላይ ይህን ቃሉን ፈጸመ። በእያንዳንዱ ነቢያት ላይ እያስነሳ በየጊዜው ጊዜው ያን የሚድኑበትን መንገድ ኢስላምን አስተማራቸው። ኢነ ዲነ ዒንደላሂ ልኢስላም አለ ከእኔ ከአምላካቸው ዘንድ ቀጥተኛው ሃይማኖት ኢስላም ነው እያለም ማሳወቅ አምላክ አላህ

ሙስሊም ብሎ ማለት ለአንድና ብቸኛ ለሆነው አምላኩ የሚታዘዝ ማለት ነው። ኢስላም ብሎ ማለት ለአንድና ብቸኛ ለሆነው አምላክ መታዘዝ ማለት ነው እና እርሱ በነቢያት በኩል ያወረደውን ሕግና አድርጋጊ ኢስላምን በመከተል ነው የሚዳ ነው። አላህ ኢስላም እንደተከተሉ ሰዎች በቀጣዩ ዓለም እንደሚድሉ እና ዘላለማዊ ሕይወትን እንደሚያወርሳቸው ቃል ገብቷል። ያንን ለካዱና ላስተባበሉ ሰዎች ደግሞ ጋህንም እንደሚያስገባቸው ወስኗል። ይሄን ሲናገር ምን ይላል? አለዚነ አመኑ አያቲና ወካኑ ሙስሊሚን አድኹሉ ልጀና፣ እነዚያ በነቢያቶች ላይ ያወረድኳቸውን አናቀጾች ያመኑና ሙስሊም የሆኑትን ገነትን ግቡላቸዋልሁ። የካዱትንስ ምን አለ? እስላም ወደ ህነ እንደሚወስዳቸው እንደሚያስገባቸው ተናግሯል። ወመን ብ ገይረል እስላም ዲነን ለ በለ ሪ፣ ከእስልምና ውጭ ሌላ ሃይማኖት የፈለጉትም ይህ ሃይማኖታቸው ዘንድ ተቀባይነት የለውም። ነገ ነገር ግን እነዚህ ሰዎች ከከሰሉት ሰዎች ይሆናሉ እያለ ተናገረ። ይሄ ነው ነቢያቶችም ይህንን የአምላክ ድንጋጌ ለትውልድ ሁሉ አሳወቁ። ሙስሊም እንዲሆኑ ሁሉ አስተማሩ። ያዕቆብ ለልጆቹ ምን አላቸው? ወያዕቆብ ያ በንየ ኢነላሃ አስጦፋ ለኩም ዲነ ፈላ ተሙቱና ኢላ ወአንቱ ሙስሊሙን አላቸው። ልጆች ሆይ አለ ያዕቆብ፣ እነሆ አምላካችሁ አላህ አንድ ሃይማኖት ብቻ ነው የመረጠላችሁ። አደራ ልጆቼ ሙስሊሞቹ ናቸው እንጂ እንዳትሞቱ አላቸው ይላል። ልጆቹም ይህን ትዕዛዙን ሰሙ።

በማመን እስላም ሳይሆኑ መልካም በመስራት መዳን አይቻልም። እንደ እንግዲህ አዳኙ አምላክ እስከሆነ ድረስ የሚዳንበትን መንገድ እርሱ በደነገገበት መንገድ መሄድ አለብን። ገብታል። ይህ ጽድቅ ነገር የመልካም ነገር ሁሉ መልካም ብሎ ማለት ደግሞ የፈጠረህን አምላክህን ማመን ነው። እርሱ ያዘዘህን ትዕዛዝ መሄድ ነው

ነቢይ ሰለላሁ አለይሂ ወሰለም ምን አሉ? አንድ አላህን የካደ ሰው በምድር ላይ ጽድቅን ቢያደርግ አሉ። ጽድቅ ሲባል መልካም ስራዎችን ድሃዎችን ማብላት ሊሆን ይችላል። እንዲህ አይነት መልካም ነገራቶች የሚያደርግ የሌላ እምነት ተከታይ ነፋል አይደል? እዚህ ዓለም ላይ እነዚያ ሰዎች ከአምላክ ዘንድ ያላቸው ምንዳ ምንድን ነው ሲባል ጊዜ ነብ ሲጠየቁ፣ አንድ አላህን ያላመነ ሰው በምድር ላይ ጽድቅን ለሰዎች ቢያደርግ አላህ በዚሁ ዓለማዊ ህይወቱ ላይ ይመነዳዋል አሉ። እዚሁ ይተካለታል፣ ያበላዋል፣ ያጠጣዋል አሉ። እዚሁ ይሰጠዋል። የቀጣዩን ዓለም ግን አያዘጋጅለትም። ለምን ከተባለ አምላኩን ስለ ካደ የቀጣዩ ዓለም በአምላክ ላመነ የተዘጋጀች ጸጋ ነች። ታላ አምላኩን የካደ ይሄ ሰውዬ በቀጣዩ ዓለም የሚጠብቀው እሳት ብቻ ገሃነም ብቻ ነው። ይህን ያስላል። አንድ አምላክ አለ ብዬ ባምን መልካም ነገርን ብሰራ እስላም ማለት ነው አይደል? አይደለም። ያ አምላክ ማን ነው የሚለውንም ማወቅ አለብን። አምላክ ከኛ የሚመስሉንን ነቢያት የሚባሉን እየመረጠ ስለራሱ አስተዋውቆናል። ስለዚህ ያን አምላክ ማወቅና እርሱን መገዛት ገድላል። እሺ፣ ስለዚህ መዳን እስላም በመሆን ብቻ ነው ነው የምትለኝ? እሱን ነው። አምላክ በነቢያት በኩል የደነገገው ብቸኛው መንገድ ያን እንዲከተሉ ዘንድ ነው። ያ ሲሆን ጊዜ የዛኔ ነው ኢስላም ብሎ ማለት። ለዚያ ለመንከውና ለመሰከር ክለት አምላክ በብቸኝነት ማለት ነው፣ አንዱን አምላክ አላህን መገዛት ይህ ነው ኢስላም ብሎ ማለት። ነገር ግን አንዳንድ ነገሮች ሳይ ቁራኒስቶቹ፣ ለምሳሌ ይህንን አያምኑም። ማንም ሰው መልካም ካደረገ ትክክል ከሰራ፣ በአንድ አምላክ ካመነ የተሳሳተ የጌታው ምህረትና ፍትህ ታክሎበት ይድናል ይላሉ። ምን ትላለህ? እንደስ ተሳስተዋል። እንደዚህ የሚል ቁርአኒስቶቹ ይህን ይላሉ። ተሳስተዋል። ቁርአኒስቶቹ ይህን ይላሉ ታውቃቸዋለህ? አውቃቸዋለ። ግን ይሄን አይሉም። ቢሎ እንኳን ተሳስተዋል። ምክንያቱም ቁርአንን ከተላለ ካለ ሰው ሀዲስን አልከበልም ቢሎም እንኳን እነዚህ ሰዎች በአላህ የሚባለውን አምላክ ማመን እንዳለበትና ሰው እርሱ ባዘዘበት መንገድ መሄድ እንዳለበት ያዛል፣ ቁርአን አላህ በቁርአን ላይ ተናግሯል። እሱ ፈአሚኑ ቢላሂ ወረሱሊሂ ይላል። በእኔ በአምላካችሁ በአላህ እመኑ፣ በመልእክተኞቼም መልእክተኝነታቸውን እመኑ እያሉ ይናገራል። ስለዚህ አይ በአላህ ባያምንም የሚል ቁርአን ተከታይ ነኝ የሚል ካለ ተሳስቷል። ቁርአንን አልተረዳም ማለት ነው ነ ኦኬ። ስለዚህ ቁርአንን መከተል አለበት ለማመን ያው ኦኬ። ስለዚህ ቁርአን ምንድን ነው? ቁርአን ማለት ከአምላካችን ከአላህ ዘንድ በመጨረሻ ዘመን ነቢይ በኩል በነብ ስ ላ ሰለም በኩል ለሰው ልጆች የተወረደ መለኮታዊ ቃል ነው። ከአምላክ ዘንድ ማናወረደው ለነቢይ ሙሐመድ ከተባለ ቅዱስ ገብርኤል መልአኩ ገብርኤል ወይንም ጅብሪል አለይሂ ሰላም ቁርአን የተፈጠረ አይደለም። አይደለም ከተፈጠረ የአንድ አምላክን አለመፈጠር ይጋራዋል ይላሉ አንዳንድ የሙስሊም አካላት። ምን ትላለህ? ቁርአን ፍጡር አይደለም። የተፈጠረ ሳይሆን የአምላክ ንግግር ነው። አምላክ በባህሪው ተናጋሪ ነው አይደለም? ያ ከተናገረው ንግግር መካከል አለ ማለት ነው ይላል አይደል? ቁርአን የአምላክ የአላህ ስብሐነሁ ወተዓላ ንግግር ነው። ተናጋሪ ነው ዘላለማዊ መሆኑ ፈጣሪ መሆኑን ወይም ፍጡር አለመሆኑን እንደዛ ተብሎ የሚገለጽለት ነገር አይደለም። ለምሳሌ ዘላለማዊ የሆኑ ነገራቶች አሉ። ነፍሳችን ለምሳሌ ሩህ አለች አይደለም። ነፍሳችን እሷ ዘላለማዊ ነች፣ ነገር ግን ጅማሬ ስላላት ፍጡር ነች። እሷ ጅማሬ አላት ዘላለማዊ ስለሆነች፣ ስለዚህ ፍጡር አይደለችም ፈጣሪ ነች ማለት አንችለም። ገነት ልክ እንዲሁ ዘላለማዊ ነች፣ ተፈጥራለች። አንዴ ግን ፍጡር ነች እሷ ወላኪን ቁርአን ማን የሚባለው ግን የአላህ ስብሃነሁ ወተዓላ ባህሪው ነው። ባህሪው ነው ያ ማለት የተናገረበት የሆነ ንግግሩ ነው ከእርሱ ለይተ ይሄ ፈጣሪ ነው ወይም ፍጡር ነው የምትለው አይደለም፣ ባህሪው ነው ያ ልክሬ ንግግር ያለ ለምሳሌ ንግግሬ ከእኔ የተለየ ሌላ ማንነት ያለው ሳይሆን የእኔ ባህሪ እንደሆነ ሁሉ ቁርአንም ደግሞ ከአላህ የተለየ ሌላ አካል ያለው ሳይሆን የአላህ ስብሃነሁ ወተዓላ ባህሪው ነው ከመናገሩ መካከል ነው፣ ተናግሮታል ርአን ከላሙላህ እዚህ ቁርአን ራሱ ፈጣሪ ነው ማለት እንችላለን? ፈጣሪ ሳይሆን የፈጣሪ ባህሪ ነው። ፈጣሪም ፍጥሩም ተብሎ የሚገለጽ አይደለም። ባህሪውን ከአካል ከፈጣሪ እንዴት ነው የምትለየው? አለየ ነውም እኮ የእርሱ ባህሪ እራሱ አስረዳኝ። አንለየውም፣ የእርሱ ባህሪው ነው። ከለየ ነው ሌላ አካል እየሆነ ያለ ነው። የሚለየ አይደለም፣ የእርሱ ባህሪው ነው። ሳላርም የፈጣሪ ባህርያቶች አስረዳል። ሌላ ባህርያቶች ላን ስችል አስረዳል። የማነበው ወረቀት ነው ያደለ ወይ ደግሞ ብራና ነው፣ ብራና ላይ የተጻፈውን ቃል አነባለው። ያንን ቃል ነው የምታስረዳኝ። ያ ቃል እንዴት ነው ባህሪ የሚሆነው? ያኮ ወረቀት ነው፣ ያኮ ቴክስት ነው አደለ ጨርስና የተነጠለ የተለየ ነገር ነው። ያ ነገር ኢተርናል ነው፣ ያ ነገር አንክሬትድ ነው ካልን ዘላለማዊነቱንና ፈጣሪነቱን ይጋራዋል ይላሉ። ይሄ እኮ ሙስሊሞቹ የሚሉት ነው። እኔ ምለው አደለም። የአንተን ሀሳብ አንሰና ተሟገተኝ። አሁን ሌላ ሰዎችን ሀሳብ እያነሳ ከመሟገት አይሻልም? አንተ የትኛውንጽንገውን እንዲ ስለምፈልግ ነው። አኔ እኮ እንደስኮ የሃይማኖት ሰው አደለሁም የእኛ እምነታችን ምን መሰለህ፣ ቁርአን የአላህ ንግግር ነው። ዘልአለማዊ መሆኑ ፈጣሪ ያደርገዋል ከሆነ፣ ከእርሶ ውጭ ሌላ ዘልአለማዊ የሆኑ ነገራቶች አሉ። ለምሳሌ ነፍስህ ሩህ፣ ታውቃለህ፣ ሩህ ነፍስህ ታውቃለህ። እሷን ዘልአለማዊ ነች ብለን እናምናለን። ለምሳሌ ከስጋ ጋር ትለያይ ያለች ሞት ሲመጣ ጊዜ የዛን የእሷ አጋሪ ልጭ ለዘልአለም የተፈጠረች ነች እሷን አሁን ስለ ዘላለማዊነት ነው እያወራን ያለ ነው። አንድ ነገር ለዘላለም እንዲቀር መደረጉ ፈጣሪ መሆኑን የሚያሳይ ነገር አይደለም እያልኩ ፈጣሪ መሆኑን የሚያሳይ ነገር አይደለም። በሌላ ባህሪያቶቹን አስረዳህ እንድትረዳህ እንክሬትድ ነው ያልተፈጠረ ነው ነው የሚለው ቁርአን። ያልተፈጠረ ነው ነው የሚለው ቁርአን። ያልተፈጠረ ከሆነ ደግሞ ፈጣሪ ነው ማለት ነው። ማን ነው እንደሱ ያለው ክሬትደንተና ነው የሚለው። ማነው? ያልተፈጠረ ከሆነ ፈጣሪ ነው ያለህ ማን ነው? ከየት ነው ያገኘው? ከእስላማዊ ትምህርት ይህን የተናገረ ሰው አለ? ሊሆን ይችላል እስላማዊ መምህር እኮ እናስረዳህ። ግን እዛ ባክህ፣ ባህሪ ማለት ከአምላክ ያላህ ስብሃነ ተዓላ ባህሪ እርሱ ብቻ ሳይሆን ሌላ ባህሪያቶች አሉ። በነዚያ ላስረዳህ። ለምሳሌ አምላክ ተናጋሪ ነው አይደለ በባህሪው እሺ አምላክ በባህሪው ይናገራል አይደለ እሱን ታምናለህ አምላክ በባህሪው ይናገራል ይሰማልም ያ ያለም ሌላም ባህሪያቶች አሉት ገብተዋል እነዚህ ባህሪያቶች ከእርሱ ተለይተው ፈጣሪ ናቸው ማለት አይቻልም የፈጣሪ ባህሪ ነው ከእርሱ ጋር አብሮት ያለት ማንነት ነው ገብተዋል ከዘል አለም አለው ይህ ባህሪው ከዘል አለምም ይሄ ባህሪው አለ ባህሪው ነው። በተናገረ ጊዜ ያ ነገር ተለይቶ ፈጣሪ ይሆናል ወይ? አይሆንም። ከዛ በፊትም መናገር ባህሪው ነው። ወጥተዋል ሳይናገርም በፊት ከተናገረም በኋላ የእርሱ ባህሪ ነው። የፈጣሪ ባህሪያቶች ናቸው። ከእሱ ለይተን ግን ፈጣሪ ያንላቸው ይተዋል። ለምሳሌ አምላክ ያያል፣ ይሰማል፣ ይናገራል፣ ይፈጥራል። እነዚህ ሁሉ ባህሪያቶቹ ከእርሱ ለይተ ናቸው። ያ የተለየ ፈጣሪ ነው ማለት አንችልም፣ አይደለ? ስለዚህ ምንድን ነው ከተባለ የፈጣሪ ባህርያቶች ናቸው ተብሎ ይታመናል ማለት ነው። ባህርያቶችን እየገነጣጠልን ግን ይሄ ማምላክ ነው፣ ይሄ ማምላክ ነው፣ ይሄ ማምላክ ነው ባህሪ ብለን የምንከፋፍላቸው አይደሉም። እነሱ የቁራን የፈጣሪ ባህሪ ከሆነ ቁራንን ታዳ ብለት ለረዥም ጊዜ ኮምፓይል ማድረግ ስታንዳርዳይዝ ማድረግ ለምን አስፈልገ ማለት ቁርአን አንዴ ወርዶ ቁጭ ብሎ እሱን እንደ ጋይድ አይደለም የተጠቀምነው። ለተለያዩ ሰዎች ወረደላቸው። ነቢዩ መሐመድ ስምንት ጸሐፊዎች ነበሩት። ስምንቱ ጸሐፊዎች በተለያየ መንገድ ጻፉት። እሱ ለአስራ ወይም ለሀያ ዓመታት ቁጭ ብለው የተለያዩ ካሊፎችና ጸሐፊዎች ኮምፓይል አደረጉት፣ ስታንዳርዳይዝ አደረጉት። ቀሪውንም ደግሞ አቃጠሉት። ያ ለምን ሆነ? እሱ ባህሪ እኮ ነው።

ማዳመጥ ሳይሆን ማየት ነው። ኢብን ማሱድ ኢብን ማሱድ የሚባል ጸሐፊ አለ። አዳምጠኝ ማዳምጠኝ ሳይሆን ማየት ነው የምንፈልገው። አለ ራሱ ስምንት ጸሐፊዎች አሉት ብለህና፣ ስምንቶቹን ጸሐፊዎች አሳየን እስኪ። ለምን አታዳምጠኝም? ኧረ በፈጣሪ ማየት ነው የምንፈልገው ማስረጃውን። አለ አማር አማር ነው እሱ። አዳምጠኝና ልንገርህ ጆሮ ይሰራል አይደል? በስነ ስርዓት አውራ እያወራንህ ነው። ምናልባት በእድሜ ልትወጥር ትችላለህ። እያከበርንህ ነው። አውጣና ሳየን፣ ውሸታምን እያለ ነው። በቃ እንደሱ ነው የምትፈልገው። ኢብን ማስዑድ የሚባል ሰው አዳምጠኝና፣ ማውጣት ማትችል ከሆነ ምንም አድርጋችሁ ታውጣለህ። ማስረጃ ታውጣ። ሁሱ ሳይበራ ማስረጃ ነው፣ ማስረጃ የሰማይ ነው። በሙስሊም ስም አትግቡ። እሺ ማንነታቸውን አትፈሩ። ይሄ ድምፅ አዲስ ድምፅ አይደለም። ከዚህ በፊት እየመጣ ሲናገር የነበረ ክርስቲያኒዝም ነው። ስትመጣው ጊዜ ማነታቸውን አትፈሩበት ታቸ እሺ። ከላይ ጀሪ ሰላም ነው።